በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ራሱን በፍቅር ሰጠ። ዲያብሎስ የተዋረደበት የሰው ልጅ የዘላለም ሕይወት ያገኘበት ትልቅ ምልክት ነው። የጌታ ማያገንቦ የዘላለም ሕይወት ደመወርቅ ህይወት በመሆኑ ምልክታችን፣ እናከብረዋለን፣ እንሰግድለታለን። መለያችን በአካላችንም በልባችን ውስጥ የሚኖር ምልክታችን ነው። የጌታችን የመድኃኒታችን የተሰቀለበት እፀ መስቀል ከተለያዩ እጽዋት የተወጣ እንጨት ሀገር ሶስት ክንድ ከሰንዘር ወርዳቸውን ክንድ ከሰንዘር አድርገው ቆርጠው እነዚህ እጽዋት ይኖሩ ነበር አራት እፀ በለጽ፣ እፀ ዘይት እና እፀ ወይራ፣ እፀ ሳር ላይ እፀ ካርአይ የተባሉ እጽዋት በአንድነት ሆነው እፀ መስቀሉ እንደተዘጋጀ ይነገራል። በዚህ እ እጽ ንግሥተ ሳባ ወደ ሰለሞን በሄደች ጊዜ እግሯን ተፈውሳለች። ሳሁን ልጁ ብሎበታል ይባላል። ንጉሥ ሰለሞን ቤተ መንግስቱን እና ቤተ መቅደሱን ሲያሰራ የመቁ እጽዋት እንደሆኑ ይነገራል። ይህም እጽ ከገነት እንደመጣ ይታመና አይሁዶች በገነት ያለን እጽ ሲፈልጉ የንስር ልጅ ይዘው ይዘጉበትና ይጠብቃሉ። ምስሩም ልጁን ለማስለቀቅ ከገነት ዛፍ አንፍቶ በግንቡ ላይ ይጥልና ልጁን ያስለቅቃል። እንዲሁም ከገነት የተገኙ ዛፎችን አጽድቀው ለቤተ መቅደስ ማሰሪያ አድርገው ነበርና የተረፈው በሰለሞን ቤተ መቅደስ ደረላ ይኖር ነበር ጌታ ስጥቀል ያን አስቆርጠው በእሳ በላይ እጸ ዘይትና እጸ ወይራ በአንድነት አለዝቦ መስቀሉን ሰጥተው ሰቀሉ። በመስቀሉም የጌታ ስጋና ደም ፈሰሰ። ሕይወቱ ካለፈም በኋላ ጎኑን በጦር ቢወጉት ንጹሃ ፈሰሰ። አይሁድም ጌታ ከሞተ በኋላ በሰላሳ አራት ዓመተ ምሕረት በመስቀሉ በሽተና የፈወሰ ህሙማን እየዳኑ ነገሩ እየገነነ ሲመጣ መስቀሉ እንዳይገኝ ጠብረው አይሁዳዊ ሁሉ ቆሻሻ በቦታው እንዲደፋ ትዕዛዝ ስለሰጡ፣ ህዝቡ በቦታው ቆሾፎ እየጣሉ መስቀሉ እንዳይገኝ አደረጉ።